ማበላው። ስለዚህ የእግዚአብሔርን ስራ ምሰራ ስለሆነ ከዓለሙ ኳሊፊኬሽን ጋር ስታየኝ የነጋዴ አይደለም። በዛ ይስተካከላል። ትምህርት ቤቶች ጤና ይስጥልኝ። ዘላለም መንግስቱ ነኝ። የዶክተር ገመቺስን ጉዳይ በተመለከተ አንዱን እኔ የሚጻፍኩበትን የሐዋሳውን ቃለ ሕይወት አጥቢያዎች ኅብረት ጉዳይ ብቻ ልመልስ አሰብኩና ሌሎችም መነካት ያለባቸው ስለመሰለኝ ነካነካ አደርጋለሁ። ቄስ ያላልኩት በአንዲት አጥቢያ ቄስ ሆኖ ስለማያገለግል ነው። ዛሬ መንጋ የሌላቸው እረኞች ብዙ ናቸው። ቄስም ፓስተርም ይባላሉ። ግን ባይባሉ ጥሩ ነበር፣ አይደሉማ ቄስ እና ፓስተር እንደ ጀነራል እና ኮማንደር ያለ ሹመት ሳይሆን አገልግሎት ነው። እመስኩ ውስጥ መሆንን ይጠይቃል። አጥቢያ ቤተ ክርስቲያን ውስጥ ሆኖ ሙሉ ጊዜ መስጠትን ይጠይቃል። ንግድን ከተመለከተው ልጀምር። የዛሬ እንግዲህ እንግዲህ ቄስ ዶክተር ገመቺስ ደስታ ናቸው። ሰባኪ ናቸው። ወንጌሌ ናቸው። ነጋዴ ናቸው። ስታስተዋውቀኝ በተናገርከው ማስተዋወቅም ጀነረስሊ ነው ያስተዋወቀኝ። ስለዚህ አመሰግናለሁ። እዛች ላይ ግን አንድ ሁልጊዜ የማትመቸኝ ቃል አለች። ለእኔ ነጋዴ የምትለው እኔ ልጆቼን ነግጄ አይደለም የማበላው። ስለዚህ የእግዚአብሔርን ስራ ምሰራ ስለሆነ ከአለሙ ኳሊፊኬሽን ጋር ሲታይ የኔ ነጋዴ አይደለሁም፣ እና በዛ ይስተካከላል። ሰርቪስ ቤዝድ ቢዝነስ እሱም በማለት ትምህርት ቤቶች። ነጋዴ መባል ምን ችግር አለው? ንግድ እኮ ግሩም ሙያ ነው። ሰርቪስ ቤዝድ ቢዝነስ ተብሏል። ሁሉም ንግድ እኮ ሰርቪሱን ለያያል እንጂ ሰርቪስ ቤዝድ ነው። ሰርቪስ የማይሰጥ ንግድ አለ እንዴ? ሊድ ስታር ዩኒቨርሲቲ ወይም ኤቫንጀሊካል ቴሌቪዥን ሞአ ወይም ኤልቲቪ ኬምብሪጅ ስኩል ወዘተ በነፃ ለድሃ አገልግሎት ሰጪ ማዕከላት ናቸው እንዴ? አይደሉም። ከቀረጥ ነፃ የሆነ አትራፊ ያልሆኑ ድርጅቶች ናቸው እንዴ? አይደሉም። ስለዚህ ንግድ ነው። ይህ ደግሞ ምን ችግር አለው? ንግድ እኮ ስራ ነው፣ ሙያ ነው። አንዳንድ አገልጋዮች በጥቅስ ውስጥ አገልጋዮች የሙሉ ጊዜ ነጋዴ እየሆኑ ናቸው። ይህ ደግሞ የተሻለው ሙያቸው ይመስለኛል። በተለይ በተለይ ሐሰተኛ ነቢያትና ሐሰተኛ ሐዋርያት በዚያ ቢጠቀለሉ ለነሱም ጥሩ ነው። እዚህ የሚፈጥሩት ችግርም ይቀንሳል፣ ይወገዳል። እንዲያውም የብልጽግና ወንጌል ጉዳይስ ዶክተር ረጅም ዓመት ኤልሻዳይ ቴሌቪዥን በኋላ ላይ ደግሞ በራስ ቴሌቪዥን ኢቫንጀሊካል ወንጌልን በመስበክ በደንብ እናውቃለን። አንተ እስከምናውቅ ድረስ የሉትራን ቄስ ነ ሉትራን ያገለገልክ እዛ ደክ ነህ በመካነ ኢየሱስ እና በጣም ብዙ የሚወዱ ሰዎች በትምህርት የተጠቀሙ ከሀገር ውስጥም ከውጭ ያሉ አንዳንድ ቦታ ላይ ሲያዩ፣ አንዳንድ መድረክ ላይ እነሱ የብልጽግና ወንጌል ሰባኪ ብለው የሚያስቧቸው ቦታዎች ላይ ሲያዩ እንዴት በዛ አገኘ ነው የሚል ቅሬታ ሲያቀርቡቡ ይታያል። አንዳንዶች ደግሞ አይ የዶክተር ራሱ የብልጽግና ወንጌል ሰባኪ ያደሉ የስብከቶቹ ራሱ ፕሮስፐሪቲ ፕሪችንግ ናቸው እዛ በመሆኑ ለምን ይገርማችኋል? ይላሉ። እና የሉትራን እና ያው ጴንጤቆስታል እንትኑ በጣም የተራራቀ እንደሆነ እናውቃለን። ወደዛ ስትገኝ ምንድን ነው ኢንቴንሽንህ? አንተ በምንድን ነው ተገኘህ? እና ያን ኮምፕሌን እንዴት ትመልስላቸዋለህ የብልጽግና ወንጌል ሰባኪ ስለ እኔ የኢየሱስ ክርስቶስ ወንጌል ሰባኪ ነኝ። ወንጌል ኳሊፋይድ ሲሆን አልወድም። በዘመናት መካከል ዛሬ ፕሮስፔሪቲ እንደሚባለው በአንድ ዘመን ደግሞ ፖቨርቲ በጣም ተደምቆ ነበር። በዚህ ዘመን ደግሞ ተቃራኒው መጥቶ ደ ቫቭ ኦፍ ፕሮስፔሪቲ ይመስላል። ስለዚህ ይሄ ቫፍ ፖቨርቲ የሚለውንም ቫፍ ፕሮስፔሪቲ የሚለውንም የማልከተል የኢየሱስ ክርስቶስን ወንጌል ነው የምሰብከው። በእኛ በመካነ ኢየሱስ ሁለንተናዊ አገልግሎት ወይም ሆሊስቲክ ሚሽን የሚባል ነው ያለን። ሰዎችን የመካነ ኢየሱስ ዋና የመመሪያ ጥቅሷ በቲቶ ላይ ሐዋርያው ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የሚለው። ያ የእግዚአብሔር ጸጋ ምናችንን ነው የሚያድነው የሚለው በተለይ አባቶቻችን እነ ቄስ ጉድና ቱምሳ የሰሩት ቴዎሎጂ ሆሊስቲክ ትዮሎጂ ይባላል። ይሄ ሆሊስቲክ ቴዎሎጂ ወንጌል መንፈስንም ስጋንም የዛሬውንም የዘላለሙንም መንፈሳዊውንም ስጋዊውንም ጊዜያዊውንም ዘላለማዊውንም ይነካል፣ ይቀይራል ይባርካል ይለውጣል፣ የሚለውን ወንጌል ነው ማምነው። እርግጥ ነው ወንጌል ስለ ድህነትም ስለ ብልጽግናም አይደለም፣ ስለ ክርስቶስ ነው። የቲቶ 211 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የሚለው ጥቅስ ተጠቅሷል። ምንን ይለውጣል? ይህ ጸጋ ምንን ይለውጣል ሳይሆን ይህ ጸጋ ምን ያደርጋል ቢባል ነው ትክክለኛው ጥያቄ። ቁጥር 12 እና 13 ምን ይላል? ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ ጸጋ ይህ ነው። ጸጋው ይህ ደግሞ ስለሚያልፈው ድህነትም ስለሚያልፈው ብልጽግናም አይደለም፣ ስለ ዘላለማዊውና ስለማያልፈው እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ወንጌል ይለውጣል። ምን ጥያቄ አለው? ወንጌል ይለውጣል። ስለዚህ እኔ የዛ ወንጌል ሰባኪ ነኝ። የኢየሱስ ክርስቶስ ወንጌል ሰባኪ ነኝ። ይሄ ጋስፕል ኦፍ ፖቨርቲ ጋስፕል ኦፍ ፕሮስፔሪቲ ይሄ ዋይት ጋስፕል ብላክ ጋስፕል ላቲን ጋስፕል የሚባለውን ነገር እኔ አላምንበትም። ጋስፕል ኳሊፊኬሽን የለውም። ወንጌል ወንጌል ነው። ምንጩ ኢየሱስ ክርስቶስ ነው፣ ማዕከሉ ኢየሱስ ክርስቶስ ነው፣ መልእክቱ ኢየሱስ ክርስቶስ ነው፣ ግቡ ኢየሱስ ክርስቶስ ነው። ይህንን ነው እኔ የማምነው፣ ይህንን ነው የምሰብከው። ያ ኢየሱስ ክርስቶስ ደግሞ የሰውን ህይወት እንደሚለውጥ በራሴም ህይወት አይቻለሁ፣ በሰዎችም ህይወት አያለሁ። አንዴ ዳነ ሰው ባለጠጋ መሆን አለበት? የግዴታ ብለ ታምናለህ? አንዳንድ ሰዎች ሰባኪያን እንሰማለን፣ ድህነት እርግማን ነው፣ ድህነት የሰይጣን ነው ብለው ያምናሉ። ድህነት የዚህ የስጋውን፣ የምድሩን የገንዘብ ድህነት ማለት ነው። ስለዚህ ሰው በጌታ ከሆነ የግድ አውቶማቲካሊ ፋይናንሻሊ ባለጠጋ መሆን አለበት ብለ ታምናለህ? አላምንም። ስለ ብልጽግና ወንጌል አላምንም ብሏል ዶክተር ገመቺስ። የጴንጤቆስጣዊውን ቃለ እምነት ያስተምራል ወንጌል ላይ የሚለጠፍ ነገር ባይወድም ማንም የጴንጤቆስጣዊውን ቃለ እምነት አስተማሪ በእርግጥ የብልጽግና ወንጌል አስተማሪ ነው። እናስምርበት፣ ነው ይህ እንደነ ዳዊት ድሪምስ አይነት መድረክ ላይ የሚቆም አስተማሪ የሚያስተምረው መደበኛ ትምህርት ነው። መደበኛ ትምህርት። ይህ ወደ መድረክ መጋራት ይወስደናል። የዳዊት ድሪምስ መድረክ ላይ መቆም መድረክ መጋራትን ቄስ ዶክተር እንዴት የግልህን ብቻ ሳይሆን መድረክ መጋራት እንደ ቤተክርስቲያን ልክ ነው ወይስ? ምክንያት ምንድን ነው ለመጋራት? መድረክ ስትካፈል አንዳንድ አስቸጋሪ ፕራክቲሶች ደግሞ የሚያደርጉ ሰዎች አሉ። አስቸጋሪ አስተምህሮ እና አስቸጋሪ ፕራክቲሶች ሁሉንም መድረክ ተካፍላል? እዚህ ጋ ጥቂት ነው አይደል? ተካፈላለህ። የምትመርጣቸው መድረኮች አሉ። ጥቂት ነው። እኔ እንግዲህ ከመካኔ ኢየሱስ እና ከሜን ላይን ዲኖሚኔሽንስ ውጪ ፕሮባብሊ ሁለት ጊዜ ሁለት መድረኮች ተካፍያለሁ። አዎ ሁለት መድረኮች ተካፍያለሁ። ከሁለቱም መድረኮች የተካፈልኩባቸው ምክንያቶች ነበሩኝ እና አስተምሮ ከነሱ መድረኮች በኋላ ነው የመረመርኩት። መጀመሪያ አይደለም። ከሄድኩ በኋላ ከሄድኩ በኋላ አንዳንድ አስተምሮዎችን በምመለከትበት ጊዜ ከዛው ጋር ተያይዞ እንዲሁ አንተን የሚወዱ ሰዎች ኮምፕሌን የሚያደርጉብህ ቄስ ዶክተር ገመቺስ የኒው ኤጅ አስተምሮ ሙቭመንት ውስጥ ገብተዋል ብላሉ። ለዛ ምክንያት የሚያደርጉት ዳዊት ድሪምስ ጋር በተደጋጋሚ መሄድህን ነው። እኔ የቤተ ክርስቲያን ልጅ ነኝ። እኔ የቤተ ክርስቲያን ሰው ነኝ። እኔ የቤተ ክርስቲያን አገልጋይ ነኝ። ኒው ኤጅ ሙቭመንት ውስጥ ሄጄ የምገባበት ኢየሱስ ምንጎሎት በኢየሱስ ላይ ምን ልጨምር ብዬ ነው ሌላ አይነት ሙቭመንት የምፈልገው ኒው ኤጅ ሙቭመንት? ኢየሱስ ምን ጎሎት? ወንጌል ምን ጎሎት? በሁለተኛ ደረጃ ደግሞ ይሄ የዳዊት ድሪምስ መድረክ እኔ እስካየሁት እኔ እስከሰማሁት ድረስ ይሄ የወደቀውን የሰው ልጅ ስነ ልቦና ለማነሳሳት የወደቀውን የሰው ልጅ ህልም ለማነቃቃት የወደቀውን የሰውን ልጅ ስነ አእምሮ ለማበልጸግ በጣም ብዙ የሚተጋ የሚለፋን አንድ ሰው ነው ያየሁት ዳዊት የሚባል መድረክ የመጋራት ጉዳይስ መድረክ መጋራት ቅይጥነት ነው መድረክ መጋራት ለሚጋሩት መድረክ መጠንቀቅን ይጠይቃል ያንን መድረክ ማክበርን ይጠይቃል። መድረክ መጋራት ስህተት ኖሮ ያ ስህተት ካልተነገረ ወይም እንደሌለ ከታለፈ እነዚያ ሰዎች ልክናቸው ናቸው፣ ትክክል ናቸው፣ ትምህርታቸውና ልምዳቸው ልክ ነው ማለት ነው። አይደለም መድረክ መጋራት፣ ዛሬ ቤተ ክርስቲያን በራሷ መድረክ አይደለም እንዴ በአፍጢሟ የተደፋችው? ሄዶ መድረክ ተጋርቶ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል፣ ብልጽግና የልጅነት መብትህ ነው፣ ፈውስ አይጠየቅም መብት ነዋ የሚል ሰው መድረክ ላይ ቆሞ ያንን ሳይነኩ መውረድ ልክናችሁ ማለት አይደለም። እንዲ ሰሞኑን ማህበሪ ምዲያሌ ቃለ ሕይወት ቤተክርስቲያን ጋር አንድ ኮንፈረንስ ተዘጋጅቶ ነበር። ፖስተርም ተሰርቶ ተለጥፎ ነበረ። የመታገድ ጉዳይ ከዛ በኋላ ዶክተር ገመቺስን እንዴት ትጋብዙታላችሁ የሚል ደግሞ ሌሎች ትችቶች በዛው ማህበራዊ ሚዲያ ሲዘዋወሩ ነበሩ። እና ከጥቂት ቀናት በኋላ ዶክተር ገመቺስ ደስታ በዚህ ፕሮግራም ላይ እንዳያገለግል ታግዷል የሚል ወሬ ማህበራዊ ሚዲያ ላይ ድጋሚ ተዘዋወረ። ጎሽ ሳይደጋ ደጋ አደረጋችሁ፣ ጥሩ እርምጃ ወሰዳችሁ የሚሉ ደግሞ እሱ የብልጽግና ወንጌል ሰባኪ ነው እንደዚህ መድረኮችን ይጋራል ብለው የሚተቹ መጥተው ነበር። ከዛም በኋላ ከቀናቶች በኋላ የቃለ ሕይወት ቤተክርስቲያን የሐዋሳ ቃለ ሕይወት ቤተክርስቲያን ደግሞ ኦፊሻል ደብዳቤ ለቄስ ዶክተር ገመቺስ ደስታ ባሉበት ብላ ጽፋ ነበር። ደርሰዋል ብዬ አስባለሁ። ማህበራዊ ሚዲያ ላይ እሱንም አየው። ፕሮግራሙ መግባባት እንዳልደረሳችሁና ከጫፍ ሳትደርሱ ፕሮግራሙ መሰረዙ እንደሚታወቅ እና ማህበራዊ ሚዲያ ላይ ከዛ በኋላ ፕሮግራሙ የቀረበት ምክንያት አስመልክቶ የሚነዛ ወሬ የቤተ ክርስቲያኑ አቋምና እንዳልሆነና ውሸት እንደሆነ ተናገሩ። ምንድነው የተፈጠረው? በዚህ ያንን ስታይ ስምን ተሰማ? እንዲያም በዚህ አጋጣሚ ሶሻል ሚዲያ በብዛት ከእውነት ይልቅ ውሸት የሚበዛበት መድረክ ወይም ፕላትፎርም እንደሆነ በዚሁ ሰዎች ይህንን እንደ ማስረጃ ወይም እንደ መማሪያ ቢወስዱት በጣም ደስ ይለኛል። ስለዚህ ቃለ ሕይወት ቤተክርስቲያን ኦልሬዲ መግለጫውን አውጥታለች። ስለዚህ ብዙ እዛ ላይ መጨመሪያ አያስፈልግም። ቃለ ሕይወት መግለጫ አላወጣችም። የተጻፈው መግለጫ ሳይሆን ደብዳቤ ነው። ደብዳቤውም የሐዋሳ ቃል ሕይወት አጥቢያ ቤተ ክርስቲያናት ኅብረት የጻፈውና በማኅበራዊ ሚዲያ የሚዘዋወሩት መልእክቶች የእኛ አይደሉም፣ እኛን አይወክሉም የሚል ነው። አዲስ አበባ በነበርኩበት ጊዜ የቃለ ሕይወት ሐዋሳ ግብዣ አድርገውልኝ ነበረ እና ያንን ግብዣ ባደረጉልኝ ጊዜ መምጣት እንደማልችል ገለጽኩላቸው። ምክንያቱም ካለውበት ሁኔታ የተነሳ ነገር ግን እኔ ያንን ቃል ከመስጠቴ በፊት ኦሬዲ ቀድሞ ማስታወቂያው ስሜም በፖስተር ላይ ወጥቶ ነበረ። የኔ የፓስተር ተስፋዬ ጋቢሶ፣ ፓስተር ታምራት የመሳሰሉት ፖስተር ወጥቶ ነበረ እና ያን ፖስተርም እኔ አላየሁትም። በኋላ ግን እኔ እንደማልችል ገልጬ ፕሮግራሙም ከቀረ በኋላ ዶክተር ገመቺስ ከፕሮግራሙ ላይ ታግዷል ከቃለ ሕይወት ቤተክርስቲያንም ታግዷል የሚል እኔም አላየሁትም ነበረ። ሰው ልኮልኝ እኔ እንደ ቁም ነገርም አልወሰድኩም። ቢ ስተት ተሳስቶ ይሆናል ብዬ ትቼው ነበረ። ስነሳ ግን የዓለም ሚዲያ በሙሉ ይህንን ያወራል። የዓለም ሚዲያ በሙሉ የዓለም ሚዲያ ያንን አላወራም የዓለም ሚዲያ ማለት እነ ሲኤንኤን፣ አልጀዚራ፣ ፈርስት ፓስት፣ ቢቢሲ፣ ሲቢሲ፣ የኢትዮጵያ ዜና አገልግሎት ወዘተ ናቸው። ማንም ያንን አላወራ። ይህ የትልቅነት ጥንዋቴ ካልሆነ በቀር ዓለም ዶክተር ገመቺስን አንስቶ ስለመታገድ አላወራ። በጣም ጥቂት የቃለ ሕይወት ልጆች ብቻ አንስተን ጽፈንበታል። በጣም ጥቂት በጊዜው ሐሰተኛ ነቢይ እዩ ጩፋ በደቡብ አፍሪካ ቃለ ሕይወትን ያምስ ነበርና እዚህ ደግሞ ይህ ሲሆን አያይዘን ጽፈናል። ይህ ደግሞ አሁንም ወደፊትም የምንጽፍበት ጉዳይ ነው። ከላይ እንደተባሉት መድረኮች ላይ የዋለ ሰው በቃለ ሕይወት መድረኮችም ሲውል እንናገራለን። መከልከል፣ ማስቀረት፣ መሰረዝ፣ ማገድ እንችላለን? አንችልም፣ ግን እናስጠነቅቃለን። ስለዚህ ምን ያክል ውሸት ወይም ደግሞ የሀሰት መረጃ በሰው ስም ላይ በሰው አገልግሎት ላይ በሰው ድርጅት ላይ ከየትም ጓዳ ተነስቶ በአንድ ጊዜ ሊሰራጭ እንደሚችል እህ ክርስቲያኖች፣ ወገኖች፣ ወንድሞች፣ እናቶች በዚሁ እንዲያውቁትና እንደ ትምህርት እንዲወስዱት እንዲያውም የጥሩ ነው ብዬ እወስዳለሁ። ከዚህ በኋላ በሚዲያ ላይ የምናያቸውን ነገሮች ወዲያው ከማመን መመርመር፣ ማጤን፣ ማስተዋል አስፈላጊ ስለሆነ ማጤን ማስተዋል አስፈላጊ ነው ብሏል። ነው? አዎን፣ አስፈላጊ ነው። ግን ነገሩ ውሸት ነበር ወይ አልነበረም? ውሸት ከነበረ ወይ ዶክተር ገመቺስ ዋሽቷል፣ ወይም የሐዋሳ ቃለ ሕይወት አጥቢያ ቤተ ክርስቲያናት ኅብረት ዋሽቷል። እኛ ያስጠነቀቅ ነው ማስታወቂያውን አይተን ነው። ማስታወቂያው የሐዋሳ ቃለ ሕይወት አጥቢያ ቤተ ክርስቲያናት ኅብረት ማስታወቂያ ነው። ባለቤትነቱ የነሱ ነው። ማስታወቂያው ኮንፈረንሱ ጥቂት ቀናት እስኪቀሩትም አልተነሳም። አስቀድሞ አልችልም ካለ ሲጀመር ፎቶው ለምን ተለጠፈ? አናውቅም። ኋላ ከሆነ አለመቻሉ የታወቀው ስለምን ስሙና ፎቶው አልተነሳም? አናውቅም። እንደ ተጋበዘም እንደ ቀረም ያወቅነው በማስታወቂያው ነው። የሐዋሳ ቃለ ሕይወት ቤተ ክርስቲያኖች ኅብረት መሪዎች ማስታወቂያ ለጠፉ። ዶክተር ገመቺስ እዚያም ማገልገል የለበትም ብለን ጮህን። ሳይገኝ ቀረ። የተነጋገሩትን የሚያውቁት እነሱ ናቸው። እኛ የምናውቀው መለጠፉን፣ መጋበዙን፣ መቅረቱን ነው። በመቅረቱም መደሰታችን እውነት ነው፣ እውነት ነው። ስለዚህ እኔ ምንም የሚያሳግደኝም ግንኙነት የለንም። ጉዳዩ እስከ ዋናው መስሪያ ቤታቸው እስከ ዋና መሪዎቻቸው ደርሷል። ይሄ ነገር ሐሰት እንደሆነ እነሱ ለእኔም ለአብያተ ክርስቲያናት ኅብረት ካውንስልም ገልጸዋል። ለእኔም ለቃለ ሕይወት ጽሕፈት ቤትም ዋና መስሪያ ቤታቸው ለካውንስልም ገልጸዋል ብሏል ዶክተር ገመቺስ። ምኑ ነው የገለጡት? ምኑን ነው የገለጡት? ምኑ ሐሰት መሆኑን ነው የገለጡት። በግልጽ የታየው የተጻፈው አንድ ደብዳቤ ነው። ያም በማህበራዊ ሚዲያ የሚዘዋወሩት መልእክቶች የእኛ አይደሉም፣ እኛን አይወክሉም የሚል ነው። ይህ ነው ለዋናው ቃለ ሕይወት መስሪያ ቤት እና ለካውንስሉ የተጻፈው ወይስ ሌላ ደብዳቤ ነው? ሌላ ደብዳቤ ከሆነ አላየንም። ያንን ደብዳቤ ያንን ደብዳቤ ግልጽ ማድረግ የነበረባቸው እነሱ ናቸው። እገዳን በተመለከተ ሌላ ደግሞ እገዳ ስለ እገዳ ስለ እገዳ በዚህ አጋጣሚ ማለት የምፈልገው ጌታ ኢየሱስ ክርስቶስ ስለ እገዳ መመሪያ ሰጥቷል። ማቴዎስ 18 ላይ ከአንድ ሰው ጋር ችግር ካለ መጀመሪያ ከሱ ጋር ከግሉ ጋር ጨርስ ይላል። ከሱ ጋር እምቢ ካለ ወንድሞችን ጥራና ጨርስ ይላል። ከሱ ጋር እምቢ ካለ የቤተ ክርስቲያን ሽማግሌዎች ወይም መሪዎችን ጥራና፣ ፕሬስቢቴሮ የሚለው እስከ መሪዎች ጥራና ጨርስ ይላል። እገዳ ለፕሬስ ቡተሮይ አላለም። እዚያ እንደዚያ የሚል ቃል የለም ማቴዎስ 18 ውስጥ። ደህና እሺ፣ ዶክተር ገመቺስ ከሐዋሳ ቃለ ሕይወት አገልግሎት አልታገደም ይባል አልታገደም። ያ እምቢ ካለ ደግሞ እንደ ቀራጭ ቁጠረው ይላል። እንደ ቀራጭ ቁጠረው ማለት ራሱ አግደው አይደለም። ቀራጭ ማለት ወንጌል ገና የሚሰበክለት ሰው እንደዛ ቁጠረው እና ወንጌልን ስበክለት ነው እንጂ አግደው አባረው አይደለም። ወንጌልን ስበክለት ነው ለእገዳ መቸኮል አያስፈልግም የሚል ቤተክርስቲያን ቤተክርስቲያን መግለጫ፣ እገዳ የሚባሉ እነዚህ ነን፣ የቤተክርስቲያን ቋንቋ ያልሆኑትን ነገሮች ብንተዋቸው ደስ ይለኛል፣ ብንተዋቸው። አገደ፣ መግለጫ አወጣ፣ እነዚህ እነዚህ አንተን አፌክት አድርጎሃል። ምክንያቱም የአገልግሎት ትልቅ ነው፣ የምትመራው ተቋም ትልቅ ነው፣ ቃለ ሕይወት ቤተክርስቲያን ስሟ ትልቅ ነው። ብዙ ሚሊዮን እንትን የሚላት ትልቅ ዲኖሚኔሽን ናት። አንተ ደግሞ የመካነ ዩስ ኬስ ነህ። ስለዚህ ታገደ የሚባለው ነገር በራሱ አንድ ኮሽን አለኝ። እኔም በዚሁ አጋጣሚ ታገደ ላሉት ሰዎች ስላነበብኩ ማለት ነው። ቃለ ሕይወት ቤተክርስቲያን የለም አላገድኩም ብላ ስታወጣ እሱን አላቀረቡም። ውይ ይቅርታ ተሳስተን ነው አላሉም። አክሊል ጠያቄው ምኑን ነው? ተሳስተን ነው አላሉም፣ ይቅርታ አልጠየቁም ያለው ምኑን ነው ተሳስተን ነው የምንለው? ምኑን ነው ይቅርታ የምንጠይቀው? ኅብረቱ እኮ ስላልተመቸው ነው የቀረው እንጂ፣ ከተመቸው አሁንም ቢሆን እንጋብዛለን፣ እንጋብዘዋለን፣ በቀጣዩ ኮንፈረንስ እንጋብዘዋለን አላለም። ቢልም እንደገና እንጮኋለን። መጋበዝ የለበትማ። እገዳ ማለት እኮ የአገልግሎቱ መከልከል፣ መቅረት፣ መሰረዝ ነው። ተሰረዘ ወይም ቀረ እሰይ ቀረ አልን። ጋባዡ ህብረት አገድኩ አላለም አላገድኩምም አላለም ነገሩን በፀጥታ ነው የሰረዘው ነገሩ በጸጥታ ነው የተሰረዘው እና ከተሰረዘ በኋላ ለተጻፉት ነገሮች ነው የመልስ ደብዳቤ የተጻፈው በህብረቱ መሪ የተጻፈው በማህበራዊ ሚዲያ የሚሰራጨው የሚዘዋወረው አሳብ የእኛ አይደለም ስለዚህ የእኛ እንዳይመስልህ የሚል ደብዳቤ ነው ከመጀመሪያም ሲጋበዝ አለመቻሉን አልተናገሩም አለመናገር ብቻ አይደለም፣ አልችልም ካለ መጋበዝ አልነበረባቸውም። ስለዚህ ከሁለቱ አንዳቸው ዋሽተዋል። ማስታወቂያ ሲለጠፍ አላረሙ። ፎቶውን ለጠፉ፣ ስሙን ለጠፉ። ጥቂት ቀናት እስኪቀሩ ድረስ የተጋባዦች ፎቶዎችና ስሞች አልተለወጡም። አጭበርባሪው ማን ነው? አሳቹ ማን ነው? ይም የአሳስተወን ነው። ልክ አይደለም ማለትም አደስ ጥሩ ነው። ይቅርታ፣ ምክንያቱም ብዙ ህዝብ በዛ ይደናገራል። የተፈጠረውን ነገር ስለማናቅና ያን ሲለጥፉ አላስተዋልኩም። ግርምቴም ትዝብቴም ነው በዚሁ ለማሳወቅ። አንተን ግን አፌክት አርጎሃል። ይሚን ሀው፣ እንዴት ይህን ያህል ዓመት አገልግዬ ይህን ሁሉ ሰርቼ እንዴት በአንድ እንትን እንደዚህ ዘመቻ ይመጣብኛል የሚል እሱ አያግድህ፣ የእሱንም መልእክት አታበላሽበት የሱንም መልእክት ሀሰት አትቀላቅልበት፣ እንጂ ታግደን እናቃለን። እኔ ታግጃ ቃለው አሜሪካን ሀገር ውስጥ የእገዳ ደብዳቤ ያለኝ አሁን እኔ ከኢቫንጀሊካል ሉትረን ቸርች ኢን አሜሪካ ከኢቫንጀሊካል ሉትረን ቸርች ኢን አሜሪካ ያኔ የግብረ ሰዶማውያንን እናጋባለን ግብረ ሰዶማውያንን ካህናት እናደርጋለን ብለው ሲወስኑ በአደባባይ ላይ በመጀመሪያ በዛ ሕንፃ ውስጥ ከነበሩ አራት መቶ ሰራተኞች ነጮች መካከል ቆሜ ተቃውሜ ስራዬን በገዛ ፈቃዴ ለቅቄ ደሞዜን ትቼ በአሜሪካን ባዶ ሜዳ ላይ የወጣሁት እኔ ነበርኩ። ያን ቀን የኢቫንጀሊካል ሉትረን ቸርች አሜሪካ ደብዳቤ ጻፈ። ሁለት ሶስት ፓራግራፍ የሆነ ያ ደብዳቤ አለ ከዛሬ ጀምሮ ቄስ ዶክተር ገመቺስ ደስታ በኢቫንጀሊካል ሉትረን ቸርች ኦፍ አሜሪካ እንዳይሰብክ፣ ሁለተኛ ቄስ ዶክተር ገመቺስ ደስታ ከዛሬ ጀምሮ የክህነት አገልግሎቱንና ስልጣኑን ሽረናል ብለው አግደዋል። የግብረ ሰዶምን ጉዳይ በተመለከተ ስለታገደበት ነገር አልገባም። አንድ ነገር ብቻ ግን ማለት ፈልጋለሁ ኢኤልሲኤ ኤልካ የግብረ ሰዶማውያንን መብት መጀመሪያ በይፋ ያቀፈችው በፈረንጆች በ1991 ውሳኔ ወይም ሬዞሉሽን ነው። 1991 በፈረንጆች። ከዚያ በ2009 እና በ2010 ሌሎች ሁለት ውሳኔዎች ያስተላለፉ። በሁለተኛው በተለይ በ2010 በተደረገው ውሳኔ እንዲያውም ከዚያ በፊት የነበሩ ጸረ ግብረሰዶማዊ ፖሊሲዎች በሙሉ በይፋ ተሻሩ። በ2014 በ2014 የዛሬ 11 ዓመት የመጀመሪያዋን ሴት ትራንስጀንደር መሪ አድርገው ሾሙ በእነዚህ ጊዜያት ዶክተር ገመችስ እዚያ አልነበረም ወይስ አያውቅም በቅርብም እንኳ በሊድስታር የመመዝገቢያ ቅጽ ላይ የነበረው የጾታ ምልክት የትራንስጀንደር ምልክት አልነበረም ወይ በዚያ ሰሞን ጥቂቶች ሲጮኹ ያ ምልክት ወዲያው አልተነሳም ወይ ይህንን እተወዋለሁ ብያለሁ። ካስፈለገ በዚህ ጉዳይ እንደገና መመለስ ይቻላል። የኤልካ እገዳ እኮ ታዲያ እገዳ ነው። ወደዚህኛው እገዳ ልመለስና ልጨርስ። እገዳ ከላይ እንዳልኩት መከልከል፣ መቅረት፣ ማስቀረት፣ መሰረዝ ነው። አንድ ቤተ ክርስቲያን የራሷን ሰው ወይም የሌላ ቤተ ክርስቲያን ሰው ልታግድ ትችላለች። ማቴዎስ 18 ውስጥ ያለውን ክፍል ጠቅሷል። እዚያ ቦታ ላይ እኮ ያለው ስለ አገልግሎት እገዳ አይደለም። ወንድምህ ቢበድልህ ነው የሚለው ስለ ሁለት እርስ በርስ የተጋጩ ሰዎች ግንኙነት ጉዳይ ነው የሚናገረው። ስለ አገልጋይና አገልግሎትና ቤተ ክርስቲያንን በተመለከተ የሚሰጥና የሚቀበሉት ነገር አይደለም እዚያ ቦታ ላይ እየተናገረ ያለው። ዶክተር ገመቺስ በስነ መለኮት በመጽሐፍ ቅዱስ አፈታት የተማረ የሰለጠነ ሰው ይመስለኛል። ስለዚህ ያንን ቦታ እና ይህንን የአገልግሎት እገዳ እንዴት ሊያያይዝ እንደፈለገ ፈጽሞ የማይገባ ጉዳይ ነው። አንዲት ቤተ ክርስቲያን የሌላ ሰው ቤተ ክርስቲያን ሰውም ሆነ የራሷንም አባል ልታግድ ትችላለች። ማገድ መከልከል ነው። ለምሳሌ የጌታን ራት ብትከለክል፣ መድረክ ብትከለክል ትችላለች ያንን ማድረግ። አገልግሎትን ጋብዛ ሰዎች ኡኡ ቢሉ ለምን ብላ ያላወቀችውን ነገር አውቃ ብታስቀር ብትሰርዝ፣ ይህ ማገድ መሰረዝ መከልከል ነው። ትችላለች ያንን ማድረግ። ዶክተር ገመቺስ አሁንም የቃለ ሕይወትን መድረክ ተጋርቶ ቢቆም ማስጠንቀቃችን አይቀርም። ቢያንስ ቢያንስ የዳዊት ድሪምስን ፖዚቲቭ ኮንፌሽን እና ኒው ኤጅ ትምህርት ማሰራጫ መድረክ የተጋራ ሰው ቢያንስ ቢያንስ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል፣ ስጋ ቱታ ነው፣ ስጋ ጃኬት ነው፣ ፈውስ መብትህ ነው መብት ከሚል ሰው ጋር መድረክ የሚጋራ ሰው በቃለ ሕይወት መድረክ ላይ ቢቆም ወይም ከቃለ ሕይወት ቤተ ክርስቲያን ጋር መድረክ ቢጋራ፣ ይህ ከቶም ሊፈቀድለት ያልተገባው ነገር ነውና ወይም ሊፈቀድለት የተገባው ነገር አይደለምና ቢያንስ በእነዚህ ሰዎች መድረክ ላይ የቆመ ሰው የቃለ ሕይወትን መድረክ እንዳይጋራ እንጮሃለን፣ እንጮሃለን።